ሀይ ውዶችዬ፣ እናቶች አባቶች፣ እህት ወንድሞች፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ አለሁላችሁ። ያው እንደምታውቁትን የምኖረው ሳውዲ አረቢያ ነው። ያው የማዳብ ቤት የማዳብ ቤት ነው፣ ሸቃላነት ሸቃላነት ነው፣ ምንም ለውጥ የለውም ማለት ነው። እና ግን ዛሬ የዛሬ ውሎዬን ደግሞ ዞሮ አሁን ወደ አራት ሰዓት ከምናምን አምስት ሰዓት ሊሆን ነው ማለት ነው። እና ላሳያችሁ የሰው ሀገር ስራ ምን ያህል እንደሚያስጠላ ምን ያህል እንደሚከብድ ኢትዮጵያ ሁነን ተቀምጠን ስናዩ ቀላል ነው ይመስለን ብር የሚታፈስ በተለይ ደግሞ ማለት ነው በጠለም መታችሁ የምትጠፍ ልጆች እሱን ግን እመለስበታለሁ ግን ውዶችዬ አበረታቱኝ እውነት ለመናገር አበረታቱኝ ላይክ ሼር ሰብስክራይብ እያደረጋችሁ አሳድጉኝ እናንተ እኔን ዛሬ ብታሳድጉኝ እኔ ደግሞ ነገ ሌላ ሰውን አሳድጋለሁ ነገ ሌላ ሰውን እረዳለሁ ማለት ነው እዚህ አረብ ሀገር ላይ እንዲህ በቀላል አይደለም ተሰርቶ ብር የሚገኘው። አሁን እዚህ እኛ ጋር እዚህ ባሆኑ ሳውዲ አረቢያ ሙቀቱ ከመጠን በላይ ነው። ስራ መስራት ራሱ አይቻልም። ግን እግዚአብሔር ኃይል ጉልበት፣ ብርታት ስለሚሆንም ብቻ ነው እንጂ በእኛ ኃይል አይደለም። እና የዛሬ ውሊን ግን ላሳያቸው ማለት ነው ምን ላይ እንዳለው አሁን። ዛሬ ይሄ የሁለት ሴት ልጆች ክላስ ነው ይውላችሁ ምኖረው እያቸው አያቸዋቸው እነዚህ ድመቶች፣ እነዚህን ድመቶች ማለት ነው ያሉት ቤት ውስጥ ነው። እዚህ ጋር ደግሞ ልጆቹ ይተኛሉ። በቃ ከልጆቹ ጋር ነው ድመቶቹ የሚኖሩት ማለት ነው። እና ታውቃላችሁ የድመት ሽንቷ እና ቆሻሻቸውን ምን ያህል እንደሚሸት ማለት ነው። እና ግን ማለት ነው ይሄ አሁን አሁን ይሄ እንትን ነው በሀገራችን አቧራ ማለት ነው። እዚህ ጋር ነው የሚጸዳዱት ማለት ነው ድመቶቹ እና ቀን በቀን ይሄንን እያወጣሁ እየደፋው። ታቆታላችሁ የድመት ሽታው ፀጉራቸው እንዴት እንደሚበን ምን ያህል ምን እንደሚል ታቆታላችሁ ማለት ነው። እና የሰው ሀገር ስራ እንደዚህ በቀላሉ እና ወዶችዬ፣ የሰው ሀገር ስራ እንዲ በቀላሉ አይደለም ብር የሚገኝ ብሩ እንኳን መጥቶ አይበረክተም ከሚገርማችሁ ማለት ነው። ግን እዛ አግራችን ላይ ቁጭ ብለን አስር ዓመት አስራ አንድ ዓመት እንደዛ ከዛ በላይ እየተቀመጠ ስንቀመጥ ደልቶ ነው ይመስለው አንድ በቀዳዳ ጫማ ላይ ያ ሰው ሄዶ ካላየው የኔን ችግር አይረዳኝም ማለት ነው። ስለዚህ ውዶችዬ ይህንን ይመስላል የዛሬ ውሎዬ። በማርያም ላይክ፣ ሰብስክራይብ እያደርጋችሁ አበረታቱኝ። በቃ ለብዙ ሰው እንዲደርስና እኔ ጎበስ ጠንካራ ሆኜ በቃ ከእግዚአብሔር በታች እናንተ አበርትታችሁኝ ተስፋ ሆናችሁኝ መልካም ልብ ያላችሁ አላችሁ ብዙ ሰዎች ማለት ነው። በተለያየ ሀገር ያላችሁ በተለያየ ሀገር ያላችሁ ማለት ነው።